አዲስ ዓመት ቀርቧል። ትምህርትም ሊጀመር ነው። ነገር ግን ራሳችሁን ዞር ብላችሁ ለመማር ዝግጁ ናችሁ? አርፍዳችሁ ከእንቅልፍ እየተነሳችሁ፣ ሰኔ ላይ ጣላችሁ፣ ደብተርና መጽሐፍ እስካሁን የት እንዳለ ራሱ አታውቁም። ብዙ ሰዓታችሁን ከስልካችሁ ጋር ታሳልፋላችሁ፣ ወይም ደግሞ ይህንን ምርጥ ተከታታይ ግን እያያቸው ይሆናል። እመኑ፣ እነዚህ አምስት ነገሮችን ቀድማችሁ ካላስተካከላችሁ የመጀመሪያ ሁለትና ሶስት ሳምንትን መቋቋም ያለባችሁ። ነገር ግን ካስተካከላችሁ አመቱ ሙሉ ፕሮዳክቲቭ ሆናችሁ ታሳልፋላችሁ። በዚህ ቪዲዮ ማስተካከል ያለባችሁን አምስት ነገሮችን በዝርዝር እናያለን። ቀድመን ማስተካከል ካለብን ነገሮች የመጀመሪያው የእንቅልፍ ሰዓታችን ነው። ነገ ትምህርት ይጀመራል ስንባል ትምህርት ቤት ለመሄድ አምስት ሰዓት ላይ ስንነሳ አስባችሁታል። ይህ ነገር ደግሞ ወዲያውኑ በአንድ ሌሊት እናስተካክለው አንችልም። ስለዚህ ቀድመን ማስተካከል ያለብን ለዚህ ነው። እነዚህ ሶስት ስቴፖችን ብቻ በመከተል የእንቅልፍ ሰዓታችሁን ማስተካከል ትችላላችሁ። የመጀመሪያው ኮንስታንት ሆነ የምንተኛበትና የምንነሳበትን ሰዓት መመደብ ነው። ይህንን በምናደርግበት ጊዜ መሽመተኛት እና መሽመነሳት እንዳለብን ቀድመን እናውቃለን። ሁለተኛው ደግሞ በጠዋት የፀሐይ ብርሃን ማግኘት ነው። በጠዋት የፀሐይ ብርሃን በምናገኝበት ጊዜ ጭንቅላታችን ሪፍሬሽ እንዲሆን እናደርጓለን። ሶስተኛው ደግሞ ከመተኛታችን በፊት ለሰላሳ ደቂቃ ያህል ስልክ አለመጠቀም ነው። ይህንን በምናደርግበት ጊዜ ጭንቅላታችን አርፎ እንዲተኛ እናደርጓለን። እነዚህ ሶስት ስቴፖችን ብቻ በመከተል የእንቅልፍ ሰዓታችሁን በጊዜ ማስተካከል ትችላላችሁ። ተማሪዎች ስንባል ሁሉንም ሳብጀክት ልንወድ አንችልም። ቢያንስ ከሳብጀክቶች ውስጥ አንዱን ወይም ሁለቱን ልንጠላ እንችላለን። ይሄ የጠላኑ ሳብጀክት ግን በአዲሱ አመት አሁንም ራስ ምታት ሆኖ ይጠብቃል። ስለዚህ ቢያንስ ቢያንስ በክረምት ይህን ነገር ማሻሻል አለብን። እንዴት ካላችሁን እነዚህ ቀላል ስቴፖችን ብቻ በመከተል ይህንን ማስተካከል ትችላላችሁ። የመጀመሪያው ያንን የምጠሉትን ሳብጀክት ቢያንስ በቀል አስራ አምስት ደቂቃ ማንበብ ነው። ይህን በምታደርጉበት ጊዜ ያንን ሳብጀክት ትንሽም ቢሆን ኮንሰፕቱን እየተረዳችሁ ትሄዳላችሁ። ብዙ ሳታነቡ ለ15 ደቂቃ በየቀኑ ካነበባችሁ በቂ ነው። ሁለተኛ ደግሞ ይህ ሳብጀት ካልገባችሁ፣ የምታነቡት ነገር ግራ ከገባችሁ የተለያዩ አማራጮችን መጠቀም ትችላላችሁ። የዩቱብ ቪዲዮ ልታዩ ትችላላችሁ። ወይም ደግሞ የተለያዩ ቴሌግራም ግሩፖችን በመቀላቀል አጫጭር ኖቶችን ልታገኙ ትችላላችሁ። እነዚህ ነገሮችን በማድረግ ብቻ ይሄ የደከማችሁበትን ወይም ደግሞ የእናንተ ደካማ ጎን የሆኑ ሳብጀት ቀስ በቀስ ወደ መውደድ ልትሄዱ ትችላላችሁ። ስለዚህ ያንን ሳብጀት ከመጣል በቀን ለትንሽ ደቂቃ በማንበብ ብቻ በዛ ሳብጀክት እራሳችሁን ማሻሻል ትችላላችሁ። ጎጂ ነገር ስላችሁ ግራ እንዳይገባችሁ። ነገር ግን በዚህ ጊዜ ብዙ ጊዜያችሁን የምታባክኑበት ነገር ጎጂ ብለን መግለጽ እንችላለን። ከእነሱ መካከል ደግሞ የመጀመሪያው ስልካችን ነው። በመጀመሪያ የስልካችንን ሶሻል ሚዲያ አፖችን አንድ ሳይን በማድረግ እንጀምራለን። ነገር ግን ሶሻል ሚዲያን ደግሞ ለፕሮዳክቲቭ ነገር የምትጠቀሙ ከሆነ አንድ ፎልደር ታዘጋጃላችሁ። እዛ ፎልደር ውስጥ የሶሻል ሚዲያ አፖችን አንድ ላይ በማስቀመጥ መቆለፍ አለባችሁ። ይህንን በምታደርጉበት ጊዜ ወዲያውኑ ስልካቱን ከፍታችሁ እንደገባችሁ እነዛን አፕሊኬሽን ስለማታገኙ የመጠቀም ፕሮባቢሊቲያቸው ይቀንሳል። ከዛም ግን መጠቀም ካለባችሁም ከዛ ውጣችሁ ለነዛ አፕሊኬሽኖች ታይም ሊሚት ታስቀምጣላችሁ። ለእያንዳንዱ አፕሊኬሽን ታይም ሊሚት ካስቀመጣችሁ በኋላ ስትጠቀሙ ታይም ሊሚት እንደደረሰ ሪማይንድ ያደረጋቸዋል። ይህንም በማድረግ ብቻ የራሳችሁን ጊዜ የሚሻማችሁ ነገር ሪሙ ማለት ትችላላችሁ። ስለዚህ ይሄ ጎጂ የሆነ ነገራችሁን የትምህርት አመት ከመጀመሩ በፊት ቀድማችሁ ማስተካከል አለባችሁ። ይህን ለማስተካከል ደግሞ ከላይ የነገርኳችሁ ስቴፕ ብቻ በመከተል እነዚህን አፕሊኬሽኖችን ማስወገድ ትችላላችሁ። ሌላኛው ደግሞ ማስተካከል ያለበት ሲስተም መገንባት መጀመር አለብን። አዲስ ዓመት በመጣ ቁጥር ብዙ ተማሪዎች የራሳችንን ግብ እናስቀምጣለን። ለምሳሌ አሪፍ ውጤት አመጣለው ወይም ደግሞ አምና ካለበት ደረጃ ራሴን አሻሽላለሁ ልንል እንችላለን። ነገር ግን ይሄ ግብ የሁሉም ተማሪ ግብ ነው። ሰነፉም ጎበዙም ይህንን እቅድ ያቅዳል። ነገር ግን ግብ ደግሞ ያለ ሲስተም ዋጋ የለውም። ምክንያቱም ግብ የምንለው ነገር መጨረሻ ላይ የምናሳካው ነገር ሲሆን፣ ሲስተም ደግሞ ግባችን የምናሳካበት መንገድ ነው። ግብ ካወጣን ያንን ግብ የምናሳካበትን መንገድ ካላወቅን ግባችን ተንጠልጥሎ ይቀራል። ስለዚህ ግባችን የምናሳካበትን ሲስተም ከወዲሁ መገንባት አለብን። ለምሳሌ እኔ በቀጣይ ዓመት አሪፍ ውጤት አመጣለሁ ብዬ ካቀድኩኝ ይህንን ለማሳካት ደግሞ በየቀኑ ማወጣቸው የተለያዩ ፕሮግራሞች ሊኖሩ ይችላሉ። ለምሳሌ ዛሬ ይህን እናነባለው፣ ነገ ደግሞ ይህን እናጠናለው፣ ከነገ ወዲያ ሪቫይዝ አደርጋለሁ፣ ከዛም ጥያቄ እሰራለሁ ብዬ የማወጣቸው እያንዳንዱ ስቲፖች እነዚህ ሲስተም ይባላሉ። ስለዚህ ግባችሁን ለማሳካት ሁላችሁም የራሳችሁን ሲስተም መገንባት አለባችሁ። በቀን ምን ያህል ነገር ማንበብ እንዳለባችሁ፣ ምን ሪቫይዝ ማድረግ እንዳለባችሁ፣ ምን አይነት ጥያቄ መስራት እንዳለባችሁ ሁሉንም ማቀድ አለባችሁ። ይህንን በምታደርጉበት ጊዜ ያንን ሲስተም መገንባት ይሸምራላችሁ በዚያ ሲስተም ደግሞ ኮንስታንትሊ በምትሄዱበት ጊዜ መጨረሻ ላይ የራሳችሁን ግብ ታሳካላችሁ። ስለዚህ ከወዲሁ የራሳችሁን ሲስተም መገንባት ጀምሩ። ነገሮችን ለብቻችን ለመወጣት በምንጥርበት ጊዜ ከሆነ ስቴፕ በኋላ ተስፋ መቁረጥና መሰላቸት፣ መሰላጨት ሊመጣ ይችላል። ስለዚህ እናንተን ዝግጅት የሚጋራ ሰው ማግኘት አለባችሁ። የተለያዩ የጥናት ግሩፖችን በመቀላቀል ወይም ደግሞ ጓደኛችን በመጋበዝ አብራችሁ የአንድ ቻሌንጅ መጀመር ትችላላችሁ። ይህን ቀድሞ መዘጋጀት ወይም ደግሞ ለቀጣይ ዓመት ይሄን እናደርጋለሁ ብላችሁ ብቻችሁን ከማቀድ ከጓደኛችሁ ጋር አብራችሁ አቅዱ። ይህንም በምታደርጉበት ጊዜ አንዱ ከአንዱ ላለማለት እና ያ እርስ በርሳችሁ ራሳችሁን ሞቲቬት በማድረግ መቀጠል ትችላላችሁ። ነገሩንም እርስ በርሳችሁ እየገመገማችሁ እና እያያችሁ በምትሄዱበት ጊዜ ያንን ነገር የማሳካት ብሮ ወርዲታችሁ ይጨምራል። እነዚህ ከላይ የገለጽኳቸው ነገሮች ለማሳካት ግዴታ ከአጠገባችሁ የሚደግፋችሁ እና የሚያገጋችሁ ሰዎች ሊኖሩ ይገባል። ስለዚህ ይህንን ቻሌንጅ አብራቸው ከጓደኛችሁ ጋር ጀምሩ። ይህ ቪዲዮ ጠቅሞኛል ካላችሁ ሰብስክራይብ እና ቪዲዮ ላይክ ማድረግ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም፣ ጥሩ